እንግዲህ ሩታ ቤተሰቦቿ ጋር ተቀላቀለች፣ ቤተሰቧቸው ጋር ገባች እለችዋለሁ። እንግዲህ እናቷን በሌሉበት ሰው በሌሉበት ልትገባ ነበረ፣ አጋጣሚ ግን አገኘቻቸው ማለት ነው። ትናንትና እንዳያቸው እንግዲህ ታብርሽ ጋር የመጨረሻ ቪዲዮ ሰርቶ ነበረ። እሱ አብሯት ሊከተላት አብሯት ሊሄድ ፈልጎ ነበረ፣ እሷ ግን አንፈለገችም ማለት ነው። እሷ ስላንፈለገች ምስ ፍቃደኛ አደለችም። ጠይቋትም ነበረ ፍቃደኛ አደለችም። ምታስፈልገኝ ሰዓት ትፈለጋለህ አሁን ግን አታስፈልገንኝም ብላው እንግዲህ ትናንትና ሲለምናት መጀመሪያም ሲለምናት እምቢ ብላ ነበረ እላችኋለሁ። አሰላሙ አለይኩም ራህመቱላሂ ወበረካቱ። የቻና ቤተሰቦቼ እንዲናችሁ ሰላም ናችሁ? ሰላማችሁ በስትረፍረፊ ይበድልኝ። ሰላም ሰላም ክርስቲያኖቼ እንዲናችሁ ባላችሁበት አላህ ይጠብቅልን። ለቤት አዲስ የሆናቸው ሰብሰብ፣ እስክራይብ፣ ላይክ፣ ኮሜንት፣ ሼር አሳብ አስተያየትን ማስቀመጥ ቤተሰብ የሆኑ ቤተሰብ የሆናቸው ላይክ መባረግ አበረታቱን። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ለቤቴ አዲስ የሆናቸው ሰብ አድርጉልኝ ማለት ነው፣ አበረታቶኝ ማለት ነው። እንግዲህ ዛሬ ትናንትና እንዳያችሁ ሩታ ርቻ ወደ እና ቤተሰቦች ጋር ሊሄድ ነው። በቃ ቀኔንም ደርሰዋል እና ከእንግዲህ ቤተሰቦች ጋር ነው ወይም ደግሞ በተደጋጋሚ ብላ ነበረ። እንግዲህ ሄዳለሁ ያለች ቆይታ ነበረ። ዛሬ ነጌ ስትል ቁጭ ብላ ነበረ ማለት ነው። እንግዲህ በተደጋጋሚ ማለት ነው ሄዳለው እያለች ነበረ። ቤተሰቦቿ ቤተሰቦቿ ጋር መጣለው ብላ ተናግራለች። ግን ቀኑ አልነገረቻቸውም ነበረ። ዛሬ መሆን ነጌ መሆን አልነገረቻቸውም ነበረ። እነሱም ደነገጡ ትንሽ እላችኋለሁ እንግዲህ ቤተሰቦቿ ጋር ትናንትና ሄደች እና እናቷን እንግዲህ አጋጣሚ በር ስታንኳኳ እናትና አባቷ ጎረቤት ሊሄዱ ለባብሰው ሊወጡ ነበረ። አጋጣሚ ደግሞ አገኝ እናቴ ወደ ነገጠች ልጅ ብለው እንግዲህ፣ አይታችኋል፣ እናትና ልጅ ሲገናኝ ያለው ፍቅር ማለት ነው እንግዲህ። በጣም ነው የተቀበሏ፣ አደነገጡ። ያው ቤት ውስጥ ማንም የለም፣ የመጨረሻ ልጅ እሷ ናት። ሌላው ሁሉም ባለትዳር ናቸው። የመጨረሻ ልጅ እሷ ናት። እንግዲህ ሌላ ማንም የለም ቤት ውስጥ ባል እና ሚስት ብቻ ናቸው ሁለቱ ማለት ነው። እንግዲህ ልወጣ ነበረ የትንሽ ጊዜ መጣሽ አለልዊ እና ሰው በሌለው ቤት ልገባ ነበራ ዛሬ ስላት፣ አባዬ ስትላት አባትሽም አለ ከአባትሽ ጋር እኮ ልወጣ ነበረ አሁን ጎረቤት ተጠርተን ምናምን አለቻት እንግዲህ ቤቢዬስ ብላ ሆዳዋ እንደበሰረ ጋ ቤቢዬ ደህና ነዋ? ደህና ነው አለቻት ማለት ነው እንግዲህ። እናት እና ልጅ አይታቸዋል፣ እንዴት ሆኖ እንደሆነ ማለት ነው። አባት ዮም እንደዚህ ደጋግሞ እንግዲህ አይታቸዋል ማለት ነው ሲሳሳሙ። መሲሉ ተጠፋፍተው ነበር እንግዲህ። ቆየች መሰለኝ ከሄደች ማለት ነው፣ ወደዛ ሀገር ከሄደች ቆይታለች መሰለኝ እንግዲህ ብዙ ታውቃላችሁ ብዙ ናፍቆት አለ፣ ብዙ ነገር አለ። እንግዲህ ቁጭ ያሉ እየተጫወቱ ሁለቱም በእናትና በአባቷ ፊት ቁጭ ብላ እንግዲህ ያው፣ አቀባበሉ እንግዲህ ከእንግዲህ እናያለን ብለን እናስባለን። አቀባበል ያው ቤት ውስጥ ነው፣ ምሳ ነው የተዘጋጀው። እመጣለሁ ብላ ሳትነግር ነው የገባችው። ብነግራቸው እሷ ግን የፈለገችው ወንድሞቿ እህቶቿ ተሰብስቦ በአንድ ሆኖ ለማግኘት ፋሚሊ አንድ ላይ ሆኖ ለማግኘት ነበር የፈለገችው። ግን አንተሳካም አላወቁም፣ እነሱም እሷም ሳትናገር ነው ሰፕራይዝ ላድርጋቸው ብላ ነው እየገባችው ማለት ነው። ግን ያው የትንሽ ሰዓት ነው ሰፕራይዝ ላድርጋቸው ብላ ገብታ በባዶ ቤት ልትገባ ነበረ። ግን የትንሽ ሰዓት አገኘቻቸው ማለት ነው። እንግዲህ ደስ ይላል ማለት ነው። ትናንትና ደግሞ የሚገርም ነገር እንግዲህ በራቁት ቪዲዮን ራቁት ቪዲዮ ሳይሆን ሆዷን እንግዲህ ምንም ሳታለብሰው እሱ ምክንያት አለ ማለት ነው። ሳታለብሰው እንግዲህ ፎቶ ለቃለች ሩታ ማለት ነው። እንግዲህ የመጀመሪያ ጊዜ እሷም እንደ ውጭ ሀገር ሊሄድ ማለቷ ነው። እዛ ቀን ዱባይ ሄዳ ስለመጣች እኔም እንደዛ ልሆን በማለቷ ነው ማለት ነው መሰለኝ ወይኔ ራሴን እናተ እውነት በኃይለኛ ጉንፋን ያዘኝ የያዘች በእውነት በጣም ራሴ ረም ይሄ መስራት ስላለብኝ ብዬ እንዳንተው ብዬ ነው እንጂ በእውነት ምንም መስራትም አንፈልግም ነበረ። ያመመኝ እንደው አድርጉልኝ፣ ጉንፋን የሆነ ጉንፋን መጥተዋል። እውነት እኔ አንድ ቀን ከያዘኝ አንድ ቀን ነበረ የሚሄደው፣ ይሄ ግን እየጠነከረ ነው። አላውቅም ብቻ። ብዙዎቻችሁ አነጋጋሪ ይሆናል። ወደዋን እንደዚህ አድርጋ ፎቶ አነሳች። የድሮ ነገር ቀረ። አሁን ባህሪው እንዲመጣ ብላችሁ እሷ ምገኛት አላት እኔ ልንግም ልመልስላችሁ መልሱ ማለት ነው አውቅ ያለው ወሪታ እንዲዚህ በማለቷ እርጉዝ አይደለችም ብሎ እኔ ራሱ ቪዲዮ ሰሪቼ ነበር። በሰው ሰምቼ ማለት ነው። በሰው ሰምቼ ሲሉ ሰምቼ እኔ ራሱ ቪዲዮ ሰሪቼ ነበረ። ሩታ እርጉዝ አይደለችም። አብርሽና ሩታ የተጣሉት እርጉዝ ነኝ ብላ ውስጧን ስፖንጅ ከታ ስፖንጅ ሲሆን ነው አብርሽ ጥሏት የሄደው ተብሎ፣ እንግዲህ እች ልጅ ታጥባ ተሰጥታለች። ያንተ ደረገችው የለም ያንተ ባለችው የለም የሌላ ልጅ ሰው ነው ባልሽ ተባለች። ባላ እርጉዝ አይደለችም ስፖንጅ ነው አሏት። እንግዲህ ብዙ ነገር አሏት። እሱን ለማሳየት ብላ ሆደዋን እንግዲህ ልጇን ፎቶዋን ስታ ላከች ለቀቃቸው ማለት ነው። እንግዲህ ብዙዎቻችሁ አነጋጋሪ እያረጋችሁ ብዙዎቻችሁ እንዴት እንደዚህ የሆነች ባህሪ ተዎች ያለውን ነገር ባህሪ ትታለች ብላችሁ ብዙዎቻችሁ እንግዲህ እንደ ያዙኝ ልቃቆኝ ያላቸው ነበረ። ያዙ ልቃቆኝ፣ ያዙ ልቃቆኝ። መምቷ ነው፣ መምቷ ነው። እሰይ እሰይ፣ ደግ አደረገች። እሰይ እንዴ እናንተም አድርጎ እንደዛ ከእንግዲህ በቃ ተቀየረው እኮ 2018 እንዲህ ተቀይረዋል። አዎ 2017 ተሸፍኖ ነበር። 2018 ደግሞ በቃ እንደዚህ ልጃችሁን አውጡና ፎቶ አንሱና ልቀቁ ተብለዋል። አሁን እሷ ደግሞ ያምረልኛልም ወዱኛልም ቪዲዮን ይታይልኛ ሳትልም የጠላቷ ልታስደነግጥ ለጠላቷ ለጠላቷ ልታስደነግጥ እናቴ ልታስደነግጥ ማለት ነው። እንደዚህ ሁና ነው ፎቶ የተነሳችው ማለት ነው። እናንተ ሌላ ነገር ተናገሩ፣ አይ ዶንት ኬር ከእንግዲህ ምንም አያገባትም። ምንም አያገባትም። አንድ እና አንድ ብቻ ነው። ምን አገባት ከእንግዲህ። እናንተ የፈለጋችሁ ነገር በሉ ማለት ነው። አላ በሰላም ይገላግልሽ ነት ማንም ሳይሰማ ማለት ነው። እንግዲህ ብዙዎቻቸው ዩቱበር የወለዳቸው ነው። እንግዲህ አሁን አንቺ ቀረሽ ማለት ነው። አንቺ በሰላም እንግዲህ አላ ተገላግለች ልጅሽ እና አቅፈሽ ለመሳም ያብቃሽ። የጓጋሙ አብርሃም ልጅህን ለመሳም ያብቃ ማለት ነው። ለማንም እንዳትጨነቂ፣ ለማንም እንዳትቸገሪ ምላሽን የመልስልሽ አለው። እንኳን ማራሽ ተቃጥለሽ ነው። አንቺ አቃጥሎች ነው። ልጅ አይደለም ውስጧ እንደ ውጭ አገሮች እስፖንች ከታ ነው። የአብርሽ አታላው ነው እንደገና። የአብርሽ ልጅ አይደለም፣ የሌላ ሰው ልጅ የተቀላቀለበት ነው። የሌላ ሰው እጅ አለበት ያላቸው እጅ ልጅ መከራ እናብዙ ነገር አሳይቷቸዋል። ተሰቃይታለች ማለት ነው። ያንን ነገር በተግባር ለማሳየት እንግዲህ እንደዚህ ራቁት ፎቶ አርጋለች ማለት ነው። ራቁት ስላችሁ ያው ምን ሌላዎቹ እስቲ እናንተ የእሷ ታሪክ ሆነባችሁ፣ ሌላዎቹስ እንዴት አድርጎ ነው? ውጭ ሀገሮች አፍሪካዎች ምናምን ትንሽ ያቺ ነገር ብቻ ትንሽ ነገር ይጥሉበትና እንዳለ አይደለም እንዴ? ፎቶ የሚነሱት እንዳለች እንደዚሁ ማለታቸው ነው። ያቺ ብቻ ነው እንትን ፎጣ ነገር ነው የሆነ እንጂ እንትን ስፖንጅ ነገር ነው የሆነ ነገር ጣል ያደረጉበታል እንጂ እንምን ነው የእሷ እና ትግርም አላችሁ ወይም፣ በነገራችን ላይ አገራችን ላይ የሆነ ነገር ሲደረግ ብርቅ ይሆንባቸዋል። ላ ተሳስታቸዋል። እንኳንም አላብሸሩ ይታይ። እውነት ጎበዝ፣ የኔ ልጅ ጎበዝ፣ የኔ ቆንጆ፣ የኔ እህት ጎበዝ፣ ጎበዝ። እንኳንም በተግባር አሳይሻቸው እንዴ ማይሏት ነገር ማይሳድቧት ነገር የሰው ስድብ መቼም የሰው ስድብ ማለት ነው ያሳድጋል ያሳድጋል እንጂ ወደ ታች አያረግም። የእናንተ ስድብ ያሳድጋታል ማለት ነው እንዴ? እናንተ አሁን ይሄን ማታ ማለት ነው። አሁን ነው እንጂ የመጣችው ከየት አገኘቷት ነው? እናንተ በቃ ያነሳቻችሁ ዩቱበሮች ማለት ነው። አዎ እሷ ናት ያነሳቻችሁ። ቀነጃችሁ ናት። ምን ሽግራ ቀነጃችሁ። እናንተ ምን አለባችሁ እንዴ? ዝም ብላችሁ ነው አሁን አፈመሰቻችሁ። ካፈመሰቻችሁ በኋላ ጣላ አረጋቸዋት እንዴ? እኔ ደግሞ ተመቼ ሁለት ነው የሩታ ደጋፊ ሆን ሻላችሁኝ አላችሁኝ። እኔ እኔ ተድሮም የሩታ ደጋፊ ነበርኩኝ ጥሩ ነገር ስታረግ ጥሩ ነገር አድርገሻል፣ ጥሩ ነገር ሳታረግ ሲቀር አይ ይህን አጥፍተሻል፣ አጥፌ የሚያሰጠሃትም ያሞገስኳትም ማለት ነው። እና ትናንትና አንድ ቤት ይቺ እንጂ አንቺ ደግሞ ተመቼ ሁለታ ነው የሩታ ደጋፊ የሆንሽ ረረረረ አይዋ፣ የእናንተ ነዋ የሚለቀቅላችሁ። አዎ፣ የእናንተ ናችሁ፣ ሁሉም ነገር የሚለቀላችሁ። ጉድ እኮ ነው። ልጅቷ የምታደርጋችሁ በቃ አሁን በሰላም ትውለድበት፣ ጸልዩልኝ ብላ ዱ አድርጉልኝ ብላ ወጣለች። ዱ አድርጉላት፣ ጸልዩላት የእናንተ ስም ብላችሁ አለ ማለት አያዋጣም ማለት ነው። አበዛችሁት። አሁንስ እሳይ እንኳንም እሱ ተውትና ልጁ ሊወጣ ፈልገዋል። አሁን ልጁ ሊወጣበት ሰዓት ደርሰዋል ማለት ነው። ጸልዩላ፣ ዱ አድርጉላ። ሴት ልጅ ናችሁ እናንተ ማለት ነው።

አላወቃቸውም እኮ ኮች ሴትዮ ማለት ነው። አብሮ እኮ ናቸው አብሮ ናቸው ማለት ነው። አብሮ ማለት ነው ሁለቱም አብሮ ናቸው። አዎ አሁን ልጃቸው ሲሆን እንግዲህ ቤተሰብም ምክር ሰጥቷቸዋል ማለት ነው። እናትዮም አባትየውም ትዳር ማለት ቀልድ አይደለም፣ እንደ ቀልድ አድርጋቸው አትዩ። ሁለታችሁን ልጅነት ሊያጠቃችሁ ይችላል ግን እንደ ቀልዳት ትዳን ማለት በጣም ከባድ ነው አለች አለው። አባትውም ብዙ ምክር ሰጥቷታል የሩታ ማለት ነው። እየሩታም እና ደግሞ አዎ ሁለታችሁም እኔ ልምጣ ብዬ ነበረ ግን አንቺ አትምጪ አትምጪ ስላሽኝ ተኩስ እኔ መጥቼ ያለው ነገር ሊ ብዬ ነበረ እንደዚህ ስትሆኑ ብላ ነበረ ማለት ነው። እና ቤተሰቦቼ ይህን ይመስላል ላችኋለሁ። እናንተም እንደምትወዱ ተስፋ አረጋለሁ። እናንተም ሼል ላይክ ያረጋችሁ ሰብስክራይብ ያረጋችሁ አበረታቱኝ። የእናንተ ብርታት የኔ ጠንካራ ያረገኛል። እንደ ሩታ ማለት ነው እና በሌላ ደግሞ በቀጣዩ ደግሞ እንግዲህ ወልዳ ልጇን አቅፋ ደግሞ እስከ ስናይ ድረስ መልካም ጊዜ መልካም ቀን።